ሄሎ ሄሎ፣ ዋዲ ፋሚሊ ቲዩ ተከታታዮቼ ተከታታዮች እንዴት ናችሁ? ሰላም ናችሁ? እኔ ጋር ነኝ፣ እግዚአብሔር ይመስገን። ዛሬ ደግሞ ስለ ሰው የምንጨነቅ ሰዎች ግን ጤነኞች ነን? ከራሳችን በላይ ለሰዎች የምንጨነቅ ሰዎች አለን። ብዙዎቻችን እንደዛ አይነት ባህሪ ያለን እኔንም ጨምሮ ማለት ነው። አንድ ሰው ፊቱን ሊያዞርብን ይችላል። ሊደብረው ይችላል። ብዙ ነገር ያሰው ብዙ ነገር በራሱ ላይፍ ወይም በራሱ ችግር ሊኖረው ይችላል። ግን እኛ ምን አድርገነው ነው ነው እኔ ምን አድርጌው ነው ፊቱን ያዞረብኝ? ምን ብበድለው ነው የዘጋኝ? የምንል ሰዎች አለን። ብዙዎቻችን ምክንያቱም ያሰው እናንተን የዘጋችሁ እናንተን ፊቱን ያዞረባችሁ መስሏችሁ ነው እንጂ የራሱ የሆነ ችግር ኖሮበት ነው ይህን ሊያደርግ የሚችል ነው ብዬ የማስበው። ግን እኛ ደግሞ እኛ ሰዎች ደግሞ በቃ ምን አርጌው ነው ወይኔ ዛሬ ደግሞ ምን አጥቼ ይሆን ምናምን በቃ ፊቱን አዞረብኝ ሰላም ታነሳን። ምክንያቱም አሉ አንዳንዶች ደግሞ በማደራችሁ ስትሏቸው ምን ስማ ይሰጧል ብዙ ያበሻ ሰዎች ባህሪ፣ ምን አይነት ባህሪ እንዳለን አላውቅም። ደህና አደራችሁ ብላችሁ ስትወጡ ሰጥን ሰዎች አሉ አጋጥሟቸው አቅም፣ ይሄ ነገር እኔም ብቻ ነው የሚያጋጥመው። የእግዚአብሔር ሰላምታ እኮ የሚነፍግ ሰው አለ። እግዚአብሔር እኮ ማንንም ሰው ሰላም በሉ ይላል። ቢላችሁም ባይላችሁም የእግዚአብሔርን ሰላምታ ደህና አደራችሁ በሉ ይላል። ምክንያቱም አንድ ቀን ማደር ለእኛ ቫልዩ ስላላት እና እግዚአብሔር ይመስገን ወይም በእምነቱ ማመስገን ወይም ደግሞ መልስ መስጠት ምን ይከብዳል? እኔ ብዙ ጊዜ ይሄ ነገር ስለሚገጥመኝ ነው። እና እንዴ ላለውኝ ምን አርጋት ነው ምን አርገ ነው? ደግሞ ዛሬ ደህና አደርክ ስል ጸጥ ያለኝ ምን አርገ ይሆን? በቃ ከስሪያ በላይ ስለዛ ሰው ስም ሰለሰል ነው የምለው። በቃ ምን በድየው ይሆን? ምን ጥፋት አገብሮብኝ ነው ይሆን ዛሬ ደግሞ የዘጋኝ ምን ብዬ ይሆን ምን ሰምታብኝ ይሆን ወሬ ወይም ደግሞ ምን ሰምቶብኝ ይሆን ብዬ ራሴን ሳስጨንቅ ውላለች። በጣም ራሴን ሳስጨንቅ አንዳንዴ ስራ አልሰራላችሁ ብሎ ያውቃል። ስለዚ ከብሎ እየተጨነቃችሁ አምሯችሁን አርካችሁ ይዙታላችሁ። ምክንያቱም ምን አርገው ነው ይሆን በሚለው እንትን ማለት ነው እንጨነቃለን፣ እንምሰለሰላለን። በቃ የበደልነውን ይመስለንና በቃ ከስር ከስሩ እንላለን። ምንድን ነው ምናምን ምናምን እንዲያወራን እንጥራለን ምናምን፣ በቃ ብዙ ጥረት እንትን እንላለን እና ይሄ ነገር ብዙዎቻችን ላይ አለ፣ ብዙዎቻችን ላይ አለ። እና ለምን እንንሰልሰል? ለማን ብለን ለማን ብለን እንዴ፣ ለማን ብለን? የሰው ልጅ እኮ የሰው ልጅ ባህሪ በቀን አስሬ ይቀያየራል። ይሄን ማወቅ አለበት። የሰው ልጅ በቀን ከአስር ጊዜ ብለን ባህሪን ሊቀያየር ይችላል። ያ ሰው ከአስር ጊዜ በላይ በተቀያየረ በእንትን በተለዋወጠ ቁጥር እኛም ጭንቀት ውስጥ የምንገባው ነገር ለምን ብለን እና ይሄ ነገር እኔንም እያሳሰበኝ ስለመጣ ብዙ ጊዜ እኔ በማንኛውም ሰው እኔ ሴንሲቲቭ ነኝ ለዚህ ነገር የተፈጥሮ ጉዳይ ይመስለኛል። እና እጨነቃለሁ በሰው እንዲደሰትልኝ ሰው እንትን እንዲል ነው እንጂ መፈልገው እንዲጨነቅብኝ አልፈልግም ብዙ ጊዜ እና ይሄ ደግሞ የራሱ የሆነ ባህሪ ያለው አለ የራሳቸው ባህሪ ያላቸው አሉ። መተው እነሱ ከባህሪያቸው ውስጥ የሚመለሱ ወይም ደግሞ የተጨነቁበት ካለም ጭንቀታቸው ውስጥ የሚለጣቸው ለቀቅ ማለት ነው። ግዴታ ሞጥኝ ብለን ከነሱ ጋር ግዴታ ካላወራችሁ የግዴታ የሆነ ነገር ካላረገላችሁ ካላረጋችሁ ልን እያለ እንትን የምንል ሰዎች ለምን አያስፈልግም። በቃ ከአንቺ የሚጠበቀው ከአንተ የሚጠበቀው ሰውን አታስገባም ሰውን አታስደብር። ለሰው ክፋት ታል ምን አርጌ ነው ከሚለው ሀሳብ ምን አርጌያት ነው ከሚለው መምሰልሰል ማጋ እሱም የራስን ህይወት ነው የሚኖረው፣ አንተም የራስን አንቺ የራስሽን ህይወት ነው የምትኖሪው። ለአንቺ ህይወት እሱ አይኖርልሽም፣ አንቺ ለሱ ህይወት አንቺ አትኖሪም። ሁሉም በራሱ ትሬንድ ነው የሚሄደው። ስለዚህ አንቺ ወይም አንተ በራስን መስመር መቀጠል፣ ስለ ሰው መምሰልሰል፣ ስለ ሰው፣ ስለ ማህበረሰብ ስለ ዘመድ ስለ አካባቢ ያሉ ማህበረሰቦች ማውራት አጀንዳ ማድረግ ምንም ለኛ የሚጠቅመን ነገር የለም። ምንም ነገር አይጠቅመንም። ራስሽ ላይ መስራት ራስ ላይ መስራት። ምን አድርጌው ነው ምን ሆኖ ነው ብለሽ ከምትምሰለሰይ መተው እስከሚመለሰው መተው ስራች ላይ ብቻ ትኩረት ማድረግ ያሰው እኮ ወይም ደግሞ ያቺ ያሰው ወይም ደግሞ ያቺ ሴት ስላንቺ ስራ ስላንቺ እንትን ስለ አንቺ ምን እንደምትሰሪ የአንቺ ስራ ምን እንደሆነ አታውቅም። ያ ሰው እኮ ስለ አንተ ስራ ግዴለውም፣ አያገባውም? ምክንያቱም አንተ ምን እንደምትሰራ አንቺ ምን እንደምትሰሪ ኬር አይሰጡም። ምን ላይ ምን እየሰራች ነው ምናምን ምን እንደምሰራ እኮ የሚያውቁ ብዙዎች አሉ። ስለዚህ ስላንተ ለማይጨነቅል ሰው ላንተ ደንታ የሌለ ሰው ላንተ ይሄን በዚህ በዛ አድርገህ ስራ ሰርተክ ይሄ በዚህ ተለወጠ የማይል ሰው ይሄን እኔ ሳፖርት አደርጋለሁ ይሄን በዚህ መስመር ስራ ይሄ ላንተ ይጠቅመሃል ለማይል ሰው ለምን ትጨነቃለህ? ጓደኛም ሊሆን ይችላል፣ ማንም ሰው ሊሆን ይችላል፣ ዘመን ሊሆን ይችላል። ጓደኛም ቢሆን ጥሩ ጥሩ ነገርን ይዞ የሚያስረዳህን የሚጠቅምህን ነው እንጂ የማይጠቅም ነገር ከሆነ መተው። ምክንያቱም በዙሪያችን ብዙ ሰው አምስት፣ አራት፣ ስድስት ጓደኛ ይዘን ለማይጠቅሙ መጥፎ ስራ የሚያሰሩ ከስራ መስመር የሚያስወጥኑን ጓደኛ እናረጋለን። ብዙ አልባሌ ቦታ የሚያወሉን ጓደኛ እናረጋለን። በወንድም ሆነ ሴት የሚጠቅምሽን ጓደኛ መያዝ የሚመክርሽን ስራሽን የሚባረታትሽ በዚህ በስር የሚለውን እሱም፣ ሰራተኛ የሆነ ፎሪ ነፃ የሆነ መያዝ እንጂ ሁሌ ደሊለ ስለ ሰው የምንጨነቅ ሁሌ ስለ ሰው የምናስብ ሁሌ ምን ሆነው ይሆን ብለን የምንም ሰለሰል አለን። እሱን አስወገድ። ማንም ወንድም ሆነ ሴት ስራ ላይ ብቻ ትኩረት ማረግ ምክንያቱም ሰው ለሰው መምሰልሰል አበሻ ላይ ስላለ እያንዳንዳችን ባህሪ ላይ ስላለ፣ ለሰው አታስቡ ለሰውን ክፉ አድርጉ እያልኩኝ አይደለም። ማንም ሰው ለሰው ክፉ አያል ሰውን ክፋት ውስጥ እንዲገባ አታድ ወንኮል አታድርግበት እንጂ ምን ሆኖ ነው ብሎ የራስን መወጠር ራስን ሀሳብ ውስጥ መክተር አያስፈልግም። ምክንያቱም አንተ ስታርግ አንተ ስሰራ አንተ በጥሩ መስመር ስገባ አንተ ጠንካራ ስትሆን ወደ አንተ ይመጣሉ ሁሉም ሰዎች ወደ አንተ ይመጣሉ ያንተም መስመር ይከተላሉ ብዙ ሰዎች ደግሞ አሉ ስለ እነሱ ብቻ ስራ እንድታወሩላቸው የምትፈልጉ እንዴት በቃ ይሄ ስራውን እንዲታሞክሽለት ወይም ደግሞ ስራዋን እንዲታሞክሽለት ስራውን እንድታወራለት ወይም ስራ እንድታወራለት ስለሱ ስራ እንድታወራለት ስለሷ ስራ ብቻ ወሬ ብቻ ሆኑ እንዲቀጥል የሚያደርጉ እና አንቺ ጠንካራ ስትሆኝ፣ እሱ ጠንካራ ሲሆን፣ አንተ ጠንካራ ስትሆን፣ እሷ ጠንካራ አንተ ጠንካራ ስትሆን፣ አንቺም ጠንካራ ስትሆኝ፣ ሁሉም ሰው ይፈልግሻል። አንቺ ስታገኝ፣ አንቺ ንብረት ሲኖርሽ፣ አንቺ በራስሽ መስመር ስቆሚ፣ ሁሉም ሰው ወደ አንቺ ይመጣል። ስለ ሰው መጨነቅ ደግሞ ላበሻ ትጨነቂ እንዴ? ደሞ ላበሻ ሰው ዛሬ አምሎሽ አብረሽ በልቶ ነገ ለሚያማሽ ትጨነቂያለሽ እንዴ? መጨነቅ ያስፈልግ። ምክንያቱም መስመርሽን አትሳቺ፣ መስመርሽን ያዢ፣ ከመስመርሽ አትውጪ፣ ጥሩ ነገር ስሪ፣ ለስራች ተጨነቂ። ከዛ ውጭ ግን ይሄ ነው ይሄ ነው ይሄ ይሄ እንደዚህ አሉኝ እኮ እንደዚህ አሙኝ እኮ እንደዚህ እኮ አረጉኝ እንደዚህ ምናምን፣ ምን ባረግ ነው የሚሻለኝ ምናምን ምናምን፣ በቃ ጭንቅ ንቅ ንቅ። አንዳንዴ እኮ ከስራችሁ ወጣችሁ፣ ከስራችሁ እንትን ብላችሁ ስለነሱ እነሱ ስልስል ደግሞ ለማይመጥናችሁ ሰዎች አንዳንድ የማይመጥናችሁ ሰዎች አሉ። እናንተን የማይመጡ ነው፣ በትምህርትም ሆነ በምን የማይመጥናችሁ ሰዎች አሉ። ሁሌ ቡና እየጠጡ ሲያወሩ ከሚውሉ ሰዎች ጋር በመገሰባ ርስ በርሳችሁ የሚተማሙ ወርዳችሁ ማለት ነው። ከሱም እራሳችሁን መቆጠብ መሰብሰብ አለባችሁ። የተማረች ሴት፣ የተማረ ወንድ ወይም ደግሞ ለራሱ ቦታ የሚሰጥ ለሰው የሚጨነቅ ሰው እነዚህ ነገሮች መራሃጥ ነው። ዋናው ነገር ይሄ ነው እንጂ ነው እንጂ። ስለነሱ እየተጨነቅ ስለነሱ እየተምሰለሰን፣ ዛሬ ደግሞ ምን ሆና ነው? ዛሬ ደግሞ ምንድን ነው ፊቱ ነው የዘፈዘፈው? ዛሬ ደግሞ ሰላምታ ዘጋች። ምንድን ነው ደግሞ ዛሬ ምን ሆና ነው እንዴ? ሰው በየቀኑ ደብሮት በመጣ ቁጥር ሰው በየቀኑ የሰው ባህሪ በተቀያየረ ቁጥር እኛ ለምንጨነቅ? ሆ እኛ መፍንዳት አለብን እንዴ? እሱ ካሉን ቤትን የሚያስተዳድር እሱ አኳለች ቤትሽ የምታስተዳድር የምትኖሪ፣ በራስሽ ነው የምትኖረው። በራስ ትሬንድ ነው እሱ የሚኖረው የራሱን ላይፍ ነው። አንቺ የምትኖረው የራስሽ ላይፍ ነው። ስለዚህ ሰው የራሱን ላይፍ ሊኖር ስለ ሰው ለምን ይጨነቅ? ስለ ራስሽ እና ስለ ልጆች፣ ስለ ብቻሽ ተጨነቂ እንጂ ስለ ማን ለምን ንጨነቅ እንዴ? ለምን ብለን ለማን ብለን እንጨነቅ? ስለዚህ ማንም ማናችሁ መክራችሁ፣ እኔ እንደ እኔ ዛሬ ምን አድርጌ ነው፣ ዛሬ ፊቱን ዘፈዘፈብኝ፣ ዛሬ ደግሞ ምናምን እያለ ሰበብ እያበዛን ራሳችን አእምሯችንን አንወጥር። አእምሯችንን ለክሬቲቭ ለስራ ለተሻለ እንትን ንቁ እናድርገውን የምለው አመሰግናለሁ። ቴንኪዩ